ካለፉት የለውጥ አመታት ወዲህ የበጎ ፍቃድ ተግባር በየአመቱ እየጎለበተ መጥቷል። በአዲስ አበባ ከተማ ደግሞ ተግባሩ በስፋት እያደገ በመምጣቱ የበርካታ ዜጎችን ህይወት ያቃኑ ስራዎች ተሰርተዋል። በ2017 በጀት አመት በበጎ ፍቃድ ተግባር ላይ ተሰማርተው ከፍተኛ አስተዋጽኦ ላበረከቱ አካላት የእውቅናና ሽልማት መርሃግብር ሲካሄድ የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ኮሚሽነር እንደተናገሩት ባለፉት የለውጥ አመታት የተሰሩ የበጎ ፍቃድ ስራዎች በተለያዩ ማህበራዊና ኢኮኖሚያዊ ችግር ውስጥ ለነበሩ ዜጎች የደረሱ ናቸው። ባለፉት ሰባት የለውጥ ዓመታት በከተማችን እየተቀረጹ በተከናወኑ ከ15 በላይ ዋና ዋና አሳታፊ የበጎ ፍቃድ መርሃ ግብሮች ውጤታማ ሰው ተኮር ስራዎችን በማከናወን በከተማችን የበጎ ፍቃድ አገልግሎት ባህልና ተደራሽነቱ እንዳድግ እየተደረገ ይገኛል። ከ2011 ዓመተ ምህረት ጀምሮ በተከናወኑ ሰው ተኮር በጎ ፍቃድ መርሃ ግብሮች 4576 የአቅመ ደካሞችና የአረጋውያን ቤቶችን በመገንባት 173530 ቤተሰቦችን የቤት ተጠቃሚ ማድረግ ተችሏል። በድግግሞሽ 55 ሚሊዮን በዝቅተኛ ደረጃ ውስጥ የሚገኙ የህብረተሰብ ክፍሎችን ማደመ ማጋራት ለ133631 ነዋሪዎች ሶስት ወርና ከዚያ በላይ ከድርጅቶችና ግለሰቦች ጋር ትስስር በመፍጠር እንዲሁም 1313 ወላጆቻቸውን ያጡና ለችግር ተጋላጭ የሆኑ ህፃናትን በተለያዩ አማራጮች ድጋፍ እንዳገኙ በማድረግ ተጠቃሚ ማድረግ ተችሏል። የበጎ ተግባር በመዲናዋ ባህል ሆኖ እንዲቀጥል የተሰሩ ስራዎች ለውጥ ማምጣታቸውን የተናገሩት ኮሚሽነሩ በዚህም በሰባት አመታት ውስጥ በድግግሞሽ ከሶስት ሚሊዮን በላይ በጎ ፈቃደኞች መሳተፋቸውን ተናግረዋል። የወሰን የለሽ ፕሮግራም በማዘጋጀት የህዝብ ለህዝብ ግንኙነት በማጠናከር አዲስ አበባ የበጎነት ልምድ ለሌሎች ክልሎችና ለአስራ አምስት የአፍሪካ ሀገራት የማካፈል ስራ በማከናዋል ወደ 1168 በጎ ፈቃደኞች እንዲሳተፉበት ተደርጓል። በአጠቃላይ ባለፉት ሰባት የለውጥ ዓመታት በከተማችን በድግግሞች በየዓመቱ ከ3 ሚሊዮን በላይ በጎ ፈቃደኞችን በማሳተፍ 8 ነጥብ 1 ሚሊዮን በድግግሞች የህብረተሰብ ክሎችን ተጠቃሚ ማድረግ የተቻለ ሲሆን በተከናወኑ ፕሮግራሞችም 42 ነጥብ አምስት ቢሊዮን ሀብት ማሰባሰብ የተሻለበት ሁኔታ ተፈጥሯል። የእውቅና መርሃ ግብሩም ለቀጣይ ስራዎች መሰረት የሚጥልና በጎነትን የሚያበረታታ መሆኑ የተናገሩት አቶ ይመር በቀጣይም ሁሉም በጎነትን አጠናክሮ እንዲቀጥል ጠይቀው በእስካሁኑ ለተሳኩ ስራዎችም ኃላፊነታቸውን ለተወጡ አካላት ምስጋና አቅርበዋል። ይሄ የምስጋና መድረክ ለቀጣይ ሰተኮር ስራዎቻችን ውጤታማነት መሰረት በመጣልና ተነሳሽነት በመፍጠር በከተማችን ማህበራዊና ኢኮኖሚያዊ ችግሮችን በዘላቂነት ለመፍታት የያዝነውን ከተማ አቀፍ ንቅናቄ ስኬታማ ማድረግ የሚችል ነው። በመዲናዋ በ2017 በጀት ዓመት በበጎነት ለተሳተፉ አካላት የብር የወርቅና የፕላቲኒየም ደረጃ ሽልማት ሰጥታለች።